ተከትሎ ኢራናውያን ቴህራንን ለቀው እየወጡ ነው። የእስራኤል ጦር ትልቅና ከፍተኛ የሚሳይል ጥቃት ለመፈጸም ዝግጅት እየተደረገ መሆኑን ከገለጸ በኋላ በኢራን ተተክተው የተሾሙት የጦር አዛዥ መገደላቸው ተረጋግጧል። ይህን ተከትሎ ኢራን ትላንት ብቻ ሰላሳ ሚሳይሎችን ወደ እስራኤል በማስወንጨፍ የእስራኤል የደህንነት ቢሮ ላይ ጥቃት ስለማድረሷ የኢራን ወታደራዊ ምንጮች ገልጸዋል። በተጨማሪም በቀን ከ200 ሺህ በርሜል በላይ ድፍድፍ ነዳጅ ዘይት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 ካሚኒ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ጦርነቱ ተጀመረ ሲሉም ጽፈዋል። ዶናልድ ትራምፕ የቡድን ሰባት ሀገራት ስብሰባን አቋርጠው ወደ ሀገራቸው ከተመለሱ በኋላ ከብሔራዊ ደህንነት ቡድናቸው ጋር ተገናኝተው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 ኃይልን እንደሚያግዙ እናምናለን ብለዋል። አሜሪካ በይፋ ባትገልጽም ተጨማሪ ተዋጊ ጀቶችን ወደ መካከለኛው ምስራቅ ስለማሰማራት ዋግን የተለያዩ ዘገባዎች እያመለከቱ ነው። ማለዳውንም በቀጠለው የእስራኤልና ኢራን ግጭት ኢራን የእስራኤልን የአየር ኃይል ጦር ሰፈሮች በሃይፐርሶኒክ ሚሳይሎች መደብደቧን አስታውቃለች። ትራምፕ ኢራንን ለማስቆም ተጨማሪ እርምጃ መወሰድ እንዳለበት ሊወስኑ ይችላሉ ሲሉም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 እስራኤል ላይ ሆኗል። ለመረጃው ቢቢሲ፣ ሲኤንኤን እና አልጀዚራን ተጠቅመናል።